እየሳትን ነው። ካለማወቃችን የተነሳ ምእመናን የታለን ነው? ስለ ቅድስ ሥላሴ ስለ ሚስጥረ ሥላሴ የሚያስተምር ሥዕል እንደመሆኑ ሲሳልም በጥንቃቄ እጅግ በጣም ልምድ ባላቸው ሰዓሊያን የሚሳል ሥዕል ነው። ነገር ግን አሁን በየ የንዋየ ቅዱሳት መሸጫ መደብር ሚስጥሩን ያጠበቀ ሥዕለ ቅድስት ሥላሴ ተብሎ የሚሸጥ ሥዕል አለ። ታዲያ ትክክለኛውን ስዕል ከተሳሳተው ለይተን በምንድነው የምናውቀው? ምክንያቱም እኛ ትክክለኛውን ምስጢሩን የጠበቀ ስዕል በቤታችን ስንጠቀም ነው በረከትን የምናገኘው። ግን አንድ ግራ የሚያጋባ ልበል ወይስ ምን ልበል፣ ምንድን ነው አዚም ያደረገብን። ቅዱሳን ስዕላቶቻችንን አትቅደዱብን ብለን ብዙ ጊዜ እንጮኻለን በየመድረኩ መልካም ነው ያ ግን በራሳችን ባለማወቃችን ላይስ ለምን አንጮህበትም? በየቤታችን ቅዱሳን ስዕላትን እንጠቀመለን ትርጉሙ ለምንድን ነው የማናውቀው ትክክለኛውስ ትክክለኛው ካልሆነ ለየተበብ ምንድን ነው የምናውቀው? ያንን ባለማወቃችን የተነሳ በስፋት የምዕራባውያን ለዛም በእምነት የማይመስሉንን ምንፍቅና ሀሳባቸውን ለማንጸባረቅ የሰሯቸውን ስዕላት በየቤታችን ይገኛሉ ይጠቀምንባቸው እንገኛለን። አለማወቅ ከተጠያቂነት ያድናል። ኦርቶዶክስ ስለዚህ እንወቅ። ይህ ቻናል ስለ ቅዱሳን ስርዓትን የምንማርበት ስለ ቅዱሳን ስርዓት ብቻ ሳይሆን መሰረታዊ የቅዱስ ቤተሳናችን አስተምሮን የምንማርበት ከየማህበራዊ ድረገጾች አጫጭር ቪዲዮዎችን በተለይ ደግሞ ከቲክታክ እየወሰድን በመንፈሳዊ እይታ በኦርቶዶክሳዊ አመለካከት በመጽሐፍ ቅዱሳዊ መነጽር ነገሮችን እየተመለከትን የምንማርበት ቻናል ነውእና ስለዚህ ሳብስክራብ በማድረግ ቤተሰቡኑ ተጠቀሙበት። ሳብስክራብ ስታደርጉ ላይክ ሸር ስታደርጉ ለእኔም ያግዘኛ ጥሩ ነገር ነው። ስለዚህን ነገር ማድረጋችሁ እንዳትረሱ፣ ቪዲዮውን ላይክ ሸር እያደረጋችሁ ጀምሩት እንነው። ኮመንት ላይ ደግሞ ሀሳብ አስተያየት ካላቸው ጥያቄም ካላቸው አስቀምጡ። ኮመንት ስትጽፉ ቪዲዮ ቫይራል ይወጣና ሌሎች ሰዎች ደርሶ ምዕመና እንዲጠቀሙ ብዘን ያደርጋል። ስለዚህ አብራችሁን ያገልግሉ። ስለ ቅድስት ሥላሴ ትርጉም ምንድን ነው? ትክክለኛ ነስ ሥዕል የትኛው ነው? ከዚህ ቪዲዮ መልሱን የምናገኝ የምንማርበት ይሆናል። እግዚአብሔር ያስተምራል። አብራችሁ ቆይታ በማድረግ ለሌሎ ሰዎች የቤተሰቦቻችሁን ቪዲዮን አካፍሎ አሳያቸው ትውልዱ ውተፊታችንን ለትውልዱ የማሻገር ኃላፊነት አለብንና እና ኃላፊነታችንን እንወጣ ለልጆቻችንም እናስተምርበት አሁን ስቱዲዮን ያለሁት ከጀርባ የምታያቸው ስዕላት እንደ እግዚአብሔር ፍቃድ ከሌሎች ሠዓሊያን ጋር በመተባበር የወረዳ ሠዓሊያን ጋር በመተባበር የሳሉ ናቸው ስዕላት ናቸው። ስለ ቅድስት ሥላሴ በዚህ ሰዓት ያው ቪዲዮ በመቀርጽበት ስቱዲዮ ውስጥ የለም ታዝዣለሁ። ስለዚህ እኔ ማሳያችሁ በምንድን ነው ፕሪንት የሆነ ስዕል አለ ከሱ እያሳየዋችሁ ከመጽሐፍ ቅዱሱ ሁሉም ነገር ትርጉሙም እንደ እግዚአብሔር ፍቃድ በቻለ መጠን የምንማር ይሆናል። አብራችሁ ቆይታ አድርጎ በቅድስት ሥላሴ ሥዕል ዙሪያ የምናያቸው አራቱ መላእክት ክሩዌል መላእክት ተብለው ይጠራሉ። በዮሐንስ ራዕይ ምዕራፍ አራት ቁጥር ሰባት ላይ ማንነታቸው መልካቸው ምን እንደሚመስል ተቀምጧል። ማንበብ ትችላላችሁ። እነዚህ አራቱ ክሩዌል መላእክት የቅድስት ሥላሴን መንበርን የሚሸከሙ መላእክት ናቸው። ነገር ግን ይሸከማሉ ሲባል እርሱ በቸርነቱ ሲገለጽ በዛ መልክ ይገለጻሉ እንጂ እግዚአብሔርን የሚሸክም ሆኖ አይደለም እርሱ እራሱ ነው እንጂ የሚሸከማቸው። አራቱ ክሩቤ መልአት እያንዳንዳቸው ስድስት ስድስት ክንፍ አላቸው። ተመልከቱ ሲሳል 1 2 3 1 2 3 6 ክንፍ። ቁጥራቸውም አራት ናቸው። 6 6 አሁን በታችኛው ታይታላችሁ። 6 6 ክንፍ ነው ያላቸው። አራቱም አራት የተለያየ ገጽ ነው ያላቸው። አንዱ የሰው ገጽ አለው። እናም ስለ ሰው ልጆች ጸሎትና ምልጃን የሚያቀርብ ክሩቤ መልአት ነው። አንዱ የአንበሳ ገጽ አለው። ስለ እንስሳ ዘገዳም ጸሎትና ምልጃን የሚያቀርብ ክርብ መልአክ ነው። አንዱ የጥጫ ገጽ አለው። ስለም እንስሳ ዘቤት ጸሎትና ምልጃን የሚያቀርብ ክርብ መልአክ ነው። አንዱ ደግሞ የንስር ገጽ አለው። ስለ አዋፋት ጸሎትና ምልጃን የሚያቀርብ ክርብ መልአክ ነው። ሲሳሉም ማን መጀመሪያ መሳል አለበት? ሁለተኛ መሳል ያለበት ማን ነው? ሶስተኛ አራተኛ ቁጥራቸው ሳይዛነፍ አራቱ ወንጌል በመጽሐፍ ቅዱስ በተቀመጡበት አቀማመጥ መሰረት የሚሳሉ ናቸው። ለምን ቢባል አራቱ ወንጌላውያን በአራቱ ክሩብ መልአክ ስለሚመሰሉ፣ ወንጌልን ስናነብ መጀመሪያ የምናገኘው የወንጌል ክፍል የማቴዎስ ወንጌል ነው። ማቴዎስ ወንጌላዊ ስለ ጌታችን ኢየሱስ ክርስቶስ ሲያስተምር የዳዊት ልጅ የአብርሃም ልጅ እያለ ጌታችን ኢየሱስ ክርስቶስ ከሰው መወለዱን ስላስተማረ የሰው መልክ ባለው ክሩብ መልአክ ይመሰላልና መጀመሪያ የሚሳለው የሰው መልክ ያለው ክሩብ መልአክ ነው፣ በስተቀኝ በላይኛው ክፍል ማለት። ከዛም ቀጥሎ የምናነበው ወንጌል የማርቆስ ወንጌል ነው። ማርቆስ ወንጌላዊ ሀገረ ስብከቱ ግብፅ ነበር፣ በበረሃ ነበረ። ወንጌልን ሰብኮ የአንበሳ አምልኮት ጣዖት ስላፈራረሰ የአንበሳ ገጽ ባለው ክሩብ መልአክ ይመሰላልና ቀጥሎ የሚሳለው የአንበሳ ገጽ ያለው ኪሩብ መልአክ ነው፣ በስተቀኝ በታችኛው ክፍል ባለው ማዕዘን። ቀጥሎ ደግሞ የምናገኘው የምናነበው የሉቃስ ወንጌል ነው። ሉቃስ ወንጌላዊ ስለጌታችን ኢየሱስ ክርስቶስ በላም በረት በላም በረት መወለዱን አስፍቶ ስለ ጻፈ ይኸው የጥጃ መልክ ባለው ኪሩብ መልአክ ይመሰላልና ሦስተኛ የሚሳለው በስተም ግራ ባለው ክፍል ማለት ነው። በታችኛው ክፍል የጥጃ መልክ ያለው ገጽ ያለው ኪሩብ መልአክ ነው። መጨረሻ ላይ የሚሳለው በላይኛው ክፍል በስተግራ ባለው የንስር ገጽ ያለው ኪሩብ መልአክ ነው። ቅዱስ ዮሐንስ ወንጌላዊ የንስር ገጽ ባለው ኪሩብ መልአክ ነው የሚመስለው። ንስር ከፍሎ ነው ከሌሎች ወፎች ይልቅ ከፍሎ ነው የሚበረው። በከፍታ ሆኖ ሲበር ደግሞ በምድር ላይ ያሉት ጥቃቅን ነገሮችን የሚመለከትበት የጠራ አይን አለው። ቅዱስ ዮሐንስ ወንጌላዊም ስለ ጌታችን ክርስቶስ ጥልቅ ምስጢር ጽፏል። ቃል ሥጋ ሆነ ብሎ ማለት በመጀመሪያ ቃል ነበረ እያለ ጽፎልናል። ስለ ምስጢረ ሥላሴ ጽፏል። ድንቅ የሆነ ምስጢር ነው የጻፈው። ስለዚህ በጣም ጥልቅ የሆነ ምስጢርን አስተምሮናልና ተገልጾለታልና በምድር ላይ ሆኖም ራእይን እየተመለከተ ሰማይን ሲመለከት ነበር አይደል ስለዚህ የንስር ገጽ ባለው ክሩብ መልአክ ይመሰላልና በስተ መጨረሻ በላይኛው ክፍል በስተግራ ባለው ክፍል የንስር ገጽ ያለው ክሩብ መልአክ አሁን ወደ ቅድስት ሥላሴ ስዕል ከመግባታችን በፊት ያው እዚህ ጋር አልተቀመጠም እንጂ የስራፌ መላእክት ስዕል ይሳላል ስራፌ መላእክት ስድስት በአንዱ ሳይድ ስድስት በሌላኛው ሳይድ ማለት ነው ስራፊም መላእክት ማለት የቅድስት ሥላሴን መንበርን የሚያጥኑ ቅዱሳን መላእክት ናቸው። በሽማግሌ መልክ ነው የሚገለጹት፣ ልክ እንደነገርኳቸው ዮሐንስ ራዕይ ምዕራፍ አራት ላይ ማንበብ ትችላላችሁ። እናም ሲሳሉ መሳል ያለባቸው አስራ ሁለቱ ወይም ሲሰግዱ አስራ ሁለቱ ወይም ዕጣን ሲያጥኑ ነው መሳል ያለባቸው። ግን ካለማወቅ የተነሳ ዮሐንስ ራዕይ ላይ ስንመለከት ዕጣን ሲያጥኑ እያለ ሀያ አራቱ ሽማግሌ እያለ ስላስተማረን ወይም ደግሞ ስለ ስግደት እንደሰገዱ ስላስተማረን ሁለቱም ለማገንዘብ ብለው ከፋፍለው አስራ ሁለቱ ሲሰግዱ አስራ ሁለቱ ደግሞ ዕጣን ሲያጥኑ ከፋፍለው አንድ ሥዕል ላይ የሚስሉ አሉ። እንደዛ ግን ልክ አይደለም። ምክንያቱም ቅዱስ ዮሐንስ ሲያስተምረን ሲሰግዱም አንድ ላይ ሲሰግዱ ነው የሚያስተምረን እንዲሁም ደግሞ ዕጣን ሲያጥኑም ከሆነ ደግሞ አንድ ላይ እንዳጠኑ ነው የሚያስተምር። ስለዚህ መሳሌ ያለበት ወይም አንድ ላይ ዕጣን ሲያጥኑ ወይም ደግሞ አንድ ላይ ምን ሲሰግዱ ነው መሳሌ ያለበት ማለት ነው። ከአራቱ ሽማግሌዎች ወይም ደግሞ ስራፌ መላእክት ጋር ሀያ አምስተኛ አንዳንድ ስዕል ላይ ቅዱስ አባታችን አቡነ ተክለ ሃይማኖት ይሳላል። ለምን የሚባል በገድላቸው ላይ ወደ ሰማይ ሂደው እንዳጠኑ ከስራፌ መላእክት ጋር የሚናገር የሚያስተምር ክፍል ስላለ ማለት በረከታቸው ይደርብን። እናም 25ኛው ነው ሊሳሉ ይችላሉ። አንዳንድ ስዕል ላይ ማለት ነው። የቅድስት ስላሴ ስዕል ላይ እግራቸው ሁልጊዜ ጊዜ ምን መሆን አለበት? ባዶ እግር። ጫማ አይደረግም፣ ጫማ አይደረግም። አንዳንድ ስዕላት ደግሞ ጫማ አድርጎ ሚስሉ አለ። ልክ አይደለም። ጫማ ለምንድን ነው የሚያስፈልገው? ከእንቅፋት ለመታደግ ነው አይደለም? እንቅፋት እንዳይገጥመን ለመታደግ ነው። ይሄ ምንድነው የሚያሳየው ጉለት እንዳለብን የሚገልጽ ነው። ፈተና ወጣ በረድ እንዳለብን የሚገልጽ ነው። ስለዚህ ቅዱስ ስላሴ ደግሞ በባህሪያቸው እንዲህ ስለሌላቸው ስለ ቅዱስ ስላሴ ስለ ሚስጥረ ስላሴ ስለ ባህሪያቸው ስለማንነታቸው ለማስተማር የተሳለ ስዕል እንደመሆኑ ያን የሚገልጽ ስዕል ስለሆነ ታላቅ ስዕል ስዕል ስለሆነ በመለኮታቸው እንዲህ አይነት ነገር ቅዱስ ስላሴ የለባቸውምና ወጣ ወረድ የለባቸውምና ጉለት የለባቸውምና ጫማ ተደርጎ አይሳልም። ግን ጫማ አድርጎው የሚስሉ አሉ በስፋት ይሸጣል ገበያ ላይ ምእመናንም ደግሞ ከዚህ መጠንቀቅ አለብን ማለት ነው ስለዚህ ጫማ አድርጎ መሳል ልክ አይመጣም ልክ አይደለም ቅድስት ሥላሴ ሲሳሉ ያው በሽማግሌ መልክ ነው የሚሳሉት ይህንን ደግሞ ምንድን ነው የሚገልጸው አልፋ እና ኦሜጋ መሆናቸውን ዘመን የማይቆጠርላቸው መሆናቸውን የሚገልጽ ነው አንዳንድ ክፍላት ላይ ደግሞ አለ። ከጎን ያለውን ጥቅስን ተመልከቱና ቅድስት ሥላሴን በሽማግሌ መልክ እንደሚገለጹ ማለት ነው። ለአብርሃም የተገለጹት በሽማግሌ መልክ አይደለም። ስለዚህ ዘመን የማይቆጠሩላቸው መሆናቸውን አልፋ እና ኦሜጋ መሆናቸውን የሚያመለክት የሚገልጽ ነው። እጃቸው ላይ እንደምትመለከቱት የያዙት ነገር አለ አይደል? ይህንን ይህንን የሚያመለክተው ምንድነው? ዓለምን ነው ዓለም ነው የሚገልጸው አንድ አይነት ግን ሶስት ዓለማት ለማለት አይደለም። አንዲት ዓለም ናት። በመጽሐፍ ቅዱሳችን ምድር ሆይ ምድር ሆይ ምድር ሆይ ይላል። አጽንቶ ለመናገር ሶስት ጊዜ ይላል። ልክ እንደዚህ ነው እንጂ ሶስት ዓለማትን ለመግለጽ አይደለም። ያ ከጎን ያሉ ጥቅሳትን ስለማስከባላችሁ ጥቅስ እየተመለከታችሁ እንድታነቡት ማለት ነው እና ዓለምን ፈጥረው ዓለምን የሚገዙ መሆናቸውን የሚገልጽልን ነው። ይሄ ልብሳቸው ሲሳል ልብሳቸው ተመልከቱ፣ ልብሳቸው ሲሳል አንድ የተለያየ አይደለም፣ አንድ አንድ ነው እንቱ ይሄ ምጎናጸፊያው አንድ ነው። ከላይ ያለው ልብስ አንድ ልብስ። ይህንን ምንድን ነው በስልጣን አንድ መሆናቸውን የሚገልጽ ነው። አንዳንድ ሥዕላት ደግሞ ከፋፍለው የሚሰሩ ራለው በስልጣን መከፋፈል ስለሌለባቸው ያ ነገር ልክ አይደለም። ልብስ በመጽሐፍ ቅዱስ ምንድነው የሚገልጸው ስልጣንን ይገልጻል። እና ያን ነገር አድርጎ መሳል ልክ አይመጣም። ነካያችሁ እዚህ ላይ አንድ ተደርጎ ነው የሚሳለው። ሲባርኩ ደግሞ ሁሉም በቀኝ እጃቸው ነው የሚባርኩት፣ በቀኝ እጃቸው ይባርካሉ። አንድ አይነት ዓለምን ፈጥረው ዓለምን የሚመግቡ የሚባርኩ መሆናቸውን የሚገልጽ ነው። አንዳንድ ስዕላት ግን ያው ዓለም ቁጥሩ አንድ ለማድረግ ታስቦ ምን ያደርጋሉ፣ ዓለምን ያስቀምጡና ሶስቱም አንዲት ዓለም ይዘው የሚስሉ አሉ። ይሄ ደግሞ ምንድን ነው የሚያደርገው አንደኛው በስተግራው እንዲባርክ ያደርጋል፣ ሁለቱ ደግሞ በስተቀኝ እየባረከ የሚያሳይ ይሆናል ማለት ይህ ደግሞ ልክ አይመጣን። በባርኮት ቅድስት ሥላሴ አንድ ስለሆኑ መሆን ያለበት በዚህ አይነት አሳሳል ነው እና አንዲት ዓለም አድርጎ መሀል ላይ እጃቸው ሁሉም ይዘዋት እንደዛ ልክ አይደለም እንደዛ አይነት ስዕልም አለ ከሱ መቆጠብ አለብን ብዬ መልእክቴን አስተላልፋለሁ ያው ከራሳቸው ያለው ይሄ ብርሃኑ የሚያሳየው በባሕርያቸው ምን እንደሆኑ ነው ቅዱስ እንደሆኑ ልዩ እንደሆኑ ልዩ እንደሆኑ የሚገልጽ ነው እና ትክክለኛ የሆነውን ትክክለኛ የሆነውን ነግሬያቸዋለሁ ያው እናንተም ይህንን መልእክት ለሁሉም ሰው እንዲያው በቅድስት ሥላሴ ስም ልጠይቃችሁ አደራችሁ ሁሉ ሰው አድርሱልኝ። ቫይራል ቪዲዮ እንዲወጣ በተቻላችሁ መጠን ላይክ፣ ሸር ያደረጋችሁ ኮሜንትም አደራ። ኮሜንት ስትጽፉ በደምብ ስለሚወጣ ጻፉ። ሰብስክራይብ ማድረጋችሁም አትርሱ። ምንም ይሄንን ለእናንተ የሚያስከፍል ነገር የለውም። ነገር ግን እናንተም ሰብስክራይብ ስታደርጉ ትጠቀማላችሁ፣ ለእኔም ያግዘኛል ማለት ነው። ቀጥሎ አንድ ቪዲዮ አለ፣ ሌላ ቪዲዮ አለ። ከፈለጋችሁ የእናታችን ቅድስት ድንግል ማርያም የምስለ ፍቁር ወልዳ ስዕል ምን እንደሚመስል ትርጉሙ ምን እንደሚመስል፣ ይኸው አንድ ቪዲዮ አለ፣ እሱን ተከታተሉ። ወይም ደግሞ ስለ ትዳር ደሞ ሁለት ቪዲዮ ፊት ለፊት ይታያቸው ላይደን ወይም ደግሞ ስለ ትዳር በቁርባን አለመግባት ዝሙት ነውን? እንዲሁም ደግሞ በቁርባን የተጋቡ መፋታት ይችላሉን? ለሚሉ ጥያቄዎች መልስ ያዘለ ቪዲዮ ነውና፣ አትርፉበት፣ ተከታተሉ። ሠዓሊ ኤፍሬም ነኝ እንደ እግዚአብሔር ፈቃድ የቅዱሳን ሥዕላትን ስራ የምሰራ ወንድማችሁ ነኝ። ምናልባት እኔን ለማግኘት ከፈለጋችሁ ቅዱሳን ስዕላትን ማሰራት ከፈለጋችሁ በ0946 651 መደወል ትችላላችሁ። ይኸው ስክሪኑ ላይ ያለ በዛ መደወል ትችላላችሁ። ውጭ ሀገር ብትሆንም ተሰርቶ ሊላክላችሁ ይችላል። ትውፊቱን የጠበቀ እንደ እግዚአብሔር ቃል እግዚአብሔር ይረዳን። ትውፊቱን የጠበቀ የቅድስት ቤተሰናችን ስዕልን የምታገኙበት ስቱዲዮ ነው ያለን እናም ማዘዝ ትችላላችሁ። አመሰግናለሁ፣ አብራችሁ ቆይታ ስላደረጋችሁ ነው። ሉዝጋ ያስተምሮናል ከተማርኑ ትምህርት 36 መቶ የአማሪ ፍሬ እንድናፈራ ዘንድ ያድርገን። በቅዱሳን ስዕላት ላይ አድሮ ድንቅ ስራውን ይስራልን። በቀናች ሃይማኖት፣ በኦርቶዶክሳዊት የቀናች መንገድ በኦርቶዶክስ ተዋህዶ ሃይማኖት ያጽናን። ከእናት ከቅድስት ዴማርም ታላቅ በረከትን ያድለን። ቅድስት ስላሴ የአብርሃምን ቤት እንደጎበኙ የእኛን ቤትም ይጎብኙልን። አሜን።